ሰላም ጤና ይስጥልኝ ውዴ ቻናል ቤተሰብ ተከታታዮች በአማራ ክልል የፋኖ ታጣቂ ቡድኖች ና እንዲሁም ደግሞ እንስት የጦር ጀት አብራሪዎችን የማባረር ማለት ሽልማት ዘገጅ ተወላጅ ተሸልሞ ወደ ቀጣይ ውድድር አልፏል ማለት ነው ወደ ሁለተኛው ዙር እንግዲህ የስልጠና ሲኔራ ት የተዋጊ ጀት አብራሪነት አልፏል እነሱን በተመለከተ ማነስ አላቸዋለ ሁለቱን በንጽጽር ማለት ነው ስለዚህ የኢትዮጵያ የአየር ኃይል ዋና አዛዥ ሌተና ጄኔራል ይልማ መገርሳ

ከዚህ ጋር ማንሳት የሚያስፈልገው እነዚህ ሴት አብራሪ ተዋጊ ጄት አብራሪዎች እንዲህ በምስሉ የምትመለከቷቸው ወደ ስልጠና የገቡበት ወደ ሲኒየር ዋና ኤል 39 በረራጅ ስልጠናቸውን አጠናቀው ወደ ሁለተኛ ዙር ያለፉበት ዋነኛው ትልቁ ቁምነገር ትምህርት ነው። ስለዚህ በአማራ ክልል ደግሞ ለሁለት ዓመት ያህል የትምህርት አንደኛ ደረጃ እስከ ከፍተኛ ደረጃ ትምህርት ቤት እንግዲህ የተቋረጠበት ሁኔታ እየተመለከት ነው የሚገኘው። ይህ የሆነበት እንግዲህ ለአማራ ቆርቆር አለው አማራ ነጻ ወጣ ያለው ቡድን እንግዲህ ትምህርት ቤቶችን የልጆችን እጣ ፈንታ እያቀጨጨ የሚገኝበት ጉዳይ ነው። ስለዚህ እነዚህ ንስት ከሰማይ ለም የመጡት ዋነኛው መሰረቱ ትምህርት ነው። ለሀገር የሚጠቅም እንደነዚ አይነት ሴቶችን ለማግኘት ትምህርት ወሳኝ ነው። ስለዚህ ለአማራ ነጻ ወጣ አለው እያለ ለምሳሌ እንዲሁ ከአነሳን አይቀርም ስለ ማርሸት አራት ኪሎ ለመግባት ሶስት ቀን ይጨርስብን ማለት ኦኬ፣ እንዴ! ትንሽ እንኳን መሬት የለቀቀ ባይሆን ትንሽ የምናወጣቸው መረጃዎች መሬት ባይለቁ። ሲቀጥል ደግሞ ዶክተር አብይ ባህር ዳር መጥቶ ነበር። ብስክልት ነዳ፣ ኮሪደሮችን የልማት መሰረት ልማቶችን ሲጎበኝ፣ እኛ እንዳንመጣ ከአንድ ወር በላይ ነው ኦፕሬሽን የሰራ ከድህንነት ጀምሮ እስከ ወታደራዊ ዝግጅት ያደረገ ምናምን እያል መግለጫ ይሰጥ ነበር። ኦኬ፣ ይሁን፣ እሺ። ከዛ በኋላ ስንት አመራር አመራሮች ሲመላለስ የነበረ እንደ ተመስገን ጥሩ ነው። ስንት እንደ ተመላለሱ። ኢቭን እንኳን ይቅርና የአማራ ክልል እርሰ መስተዳድር አቶ አረጋ ከበደ ዞን ላይ ወርዶ እንኳን ስብሰባ አካሂዷል። አዊ ዞን ሄዷል። ያኔ የመጣ ደግሞ በፕሌን አይደለም በትራንስፖርት ነው። ለምን ኦፕሬሽን መስራት አልቻሉም? ስለዚህ ከወር የዘለለ መሬት የወረደ እውነታ የለም ባጭሩ። ስለዚህ የአማራ የፋኖ በጎጃም ዋና ኮሚኒኬሽን ቃል አቀባይ ነው የሚለው ማርሸት እንግዲህ፣ በዚህ ደረጃ ትንሽ ፍሬን ብትይዝ የሚለው መረጃ ጠቆም ለማድረግ ያክል ነው። ሌላኛው ጉዳይ በጣም ደስ ከሚለው መዳበሪያ፣ እንግዲህ ዳንጎቴ የናይጄሪያ ባለሀብት ከኢትዮጵያ መንግስት ጋር እንግዲህ በሶስት ዓመት ውስጥ የሚጠናቀቅ ትልቅ ፕሮጀክት በ3 ቢሊዮን ዶላር ጨርሰን ተብሎ የተግምት ውስጥ የገባው ወይም 420 ቢሊዮን ብር በኢትዮጵያ ማለት ነው ይጨርሰን ተብሎ የተያሰበው የመዳበሪያ ፕሮጀክት እንግዲህ እንደሚጀምር ጠቅላይ ሚኒስትሩ ተናግሯል፣ ማለት ነው። ይህ ብቻ ሳይሆን ደግሞ ጋዝ መስከረም ላይ እንግዲህ ወደ ሌላ ሀገሮች እንግዲህ ኤክስፖርት ማድረግ እንደሚቻል መርች እየወጣ ይገኛል ማለት ነው። ስለዚህ ኢትዮጵያ ብዙ ተስፋ አላት። ጠቅላይ ሚኒስትሩ ስለተናገረ ብቻ ሳይሆን በጣም በርካታ ሀብት፣ እምቅ ሀብት አላት። አይናችን ተገልጦ ይህን አውጣን ተስማምተን፣ መብላት መስራት ከቻልን ስለዚህ ውድና የውድ ኢትዮጵያውያን ባለም ደርቻላችሁ ሁሉ ለሰላም ዘብ እንቁም። በብሔርተኝነት እየተናከስነ ከስራችን እምቅ ሀብት፣ የተፈጥሮ ሀብት አለን ስለዚህ ጋዝ በጣም ተዝቆ የሚያልቅ ሀብት አለ መዳበሪያ በጣም ሪሶርስ አለን። ዋናው ተባብረን መስራት ነው። ስለዚህ ሰላም ለኢትዮጵያ ሰላም ለሀገራችን ያድርግ እያልን ማስተባበያ ከመስጠት ውጭ ብንቆጠብ። አማርሸት የአማራ ፋኖ ተቆርቋሪ የሚለው አራት ኪሎ ለመግባት ሶስት ቀን አይጨርስብንም አለ። ማን ከለከለው? ትግሉ ለአራት ኪሎ ለመግባት አይደለም። ኦኬ አልቻለም። እሺ ዶክተር አብይ ባህርዳር መጣ። እሺ አልቻለም። እሺ አረጋ ከበደ ከዋና ከተማ ወርዶ አዊ ብሔረሰብ አስተዳደር ድረስ ሰበሰበ፣ አማከረ፣ ተወያየ፣ አላማውን አሳክቶ ተመለሰ። እሺ አልቻለም። ስለዚህ ምንድን ነው ይህን ያህል ሶሻል ሚዲያ ላይ መቀባጠሩ ትርጉሙ? መሬት የወረደ ስራ ያስፈልጋል። ለቀጣይ የኔ ማሳሰብ የምፈልገው ለ2018 በአማራ ክልል በማንኛውም ቀበሌ የሚገኙት አንደኛ ደረጃ ትምህርት ቤቶች ትምህርታቸው እንዲማሩ ቢያንስ ህሊናችሁ ይውቀሳችሁ። ለቀጣይ በዛ ዓመት እንኳን በ2017 ዓ ም ከ4 ሚሊዮን በላይ አንደኛ ደረጃ ተማሪዎች ትምህርት ቤታቸው ገበታቸው እየተፈናቀሉበት ሁኔታ ነው። ይህ ማለት ከፍተኛ የክልሉ ኪሳር ያስተናገደበት ነው። ስለዚህ እነዚህ ናቸው ነፃ ወጣለ የሚሉ ግን መልሶ ነፃ መውጣቱ ቀርቶ እየቀበሩ የሚገኙበት ስለዚህ ማስተባበያ ከመስጠት ብንቆጠብ መሬት የወረደው እውነታ ብንቀበል፣ ኢትዮጵያ በጣም ትልቅ ሰፊ ሀገር ነው። ተስማምተን ብናለማበት የት እንደርስ ነበር። ብዙ ጊዜ እኛ ውጭ ናፋቂዎች ነን። እስራኤል እስራኤል እንላለን። እስራኤል እኮ የአንድ ክልል ግማሽ ማታክል ዘጠኝ ሚሊዮን ህዝብ ያላት ነች ትልቁ እነሱ እርስ በርስ ግጭት የለባቸውም ተስማምተው ይሰራሉ። እኛ ደግሞ ትልቁ ጦርነታችን እርስ በርሳችን ነን። ያለን ሀብት ተስማምተን መብላት ያቃትን ሰዎች ነን። ለዚህ ደግሞ ትልቁ ኃላፊነት ጦዝ ምክንያት የሆኑት በብሔር ተደራጅተው የሚሰሩ እንደ ሸኔ ፋኖ ህዋት አይነት የማይጠቅም ቡድን። ስለዚህ እነዚህ ወደ ሰላም ፊታችሁ እንድታዞሩ በግልጽ ሀድ ማወገዝ ያስፈልግናል። በይዞ ያን ነገር ልንገራችሁ የኢትዮጵያ ትልቁ የኢኮኖሚ ጠባሳ ሆኖ እስካሁንዱ ስዞን የነበረው ማዳበሪያ ኤክስፖርት ማድረግ አለመቻላችን ብቻ ሳይሆን ኢምፖርት የምናደርግበት አክሰስ ምቹ አለመሆኑ ከሎጂስቲክ ጀምሮ እስከ ቀበሌ ድረስ ለማውረድ ከፍተኛ እንግዲህ ያለበት ሎጂስቲክ በጣም ከባድ ነው። ስለዚህ ይሄን ለመቅረፍ ተባብረ መስራት ነው ያለብን እንጂ ተባብረ መዋጋት የለብንም። ቁጥር አንድ አሁን መንግስት የከፈተው ትልቅ ነው። ሰሞኑን ዳንጎቴ ባለሀብት የናይጄሪያ መጡ ነበረ። ሲመጣም እንግዲህ ዶክተር አበይ በተገኘበት አቀባበል አድርጎለታ እንግዲህ ተነጋግረው አጀንዳ ጸድቀው እንደሄደ እንደተመለሰ ተስፋ እናደርጋል። ለዚህም የመስለኛ መግለጫ የሰጠ ዶክተር አበይ በሶስት ዓመት ውስጥ የሚጠናቀቅ የመዳበሪያ ፕሮጀክት እንግዲህ ይፋ አድርጓል ማለት ነው። ስለዚህ መልካም ፍጻሜ እንዲሆን ከወዲሁ መግለጽ ይፈልጋል። ስለዚህ የሚያስፈልግ እንደዚ አይነት የኢኮኖሚ ጠባሳ ያለብን ለአንዴና ለመጨረሻ ጊዜ መቅረፍ ነው የሚያስፈልግን። ስለዚህ ኢትዮጵያ የመዳበሪያ ፋብሪካ ካላት፣ ባህር በር ካላት፣ ሀገሯ ሰላም ከሆነ አውቶማቲካሊ ቸንጅ ነው የምናደርገው ኢኮኖሚ ላይ አውቶማቲካሊ ቸንጅ ነው የምናደርግ። ስለዚህ ውድ ኢትዮጵያውያን ሀብት አለን፣ ሰላም ያጣን፣ ሰላማችን ይመለስ ነው ምላችሁ። ስለዚህ እናንተ ስልጣን ጥማተኞች እባካችሁ ሰከንበሉ። የህወሓት አለ የሸኔ የፋን ነው አሁን ደግሞ ትኩሳት ላይ ያለ የፋን ነውና የህወሓት ነው ሸኔ አሁን እየተመለሰ ነው። ተስፋ እናደርጋለን እነዚህም እንደሚመለሱ ቢሆን ቢሆንም ግን እየቀዘቀዙት ነው የሚገኙት። ምክንያቱም ህዝቡ እየተረዳ አሁን እያወገዛቸው ነው። ትግራይ ክልል አሁን ያን ያህል ወጣት ያስጨፈጨፈ ሃያ ሰባት ዓመት ስልጣን ኑሮ ሳይጠቅም የቀረ ህዋት ዛሬም እንቅልፉን አልወስደው ብሎ ይጮሃን በየ አንዴ ከኤርትራ ጋር አንዴ ከሱዳን ጋር እያለ። ስለዚህ እኛ የሚያስፈልገን ሰላም ነው። በቃ የፖለቲካ ጉሩፕ አያስፈልገን የልማት ጉርብ ነው የሚያስፈልገን ማደግ የምንፈልግ ድዎች ሃገርን ያን። ስለዚህ በሌላ ቪዲዮ እስክንገናኝ መልካም ምሽት ይሆንላችሁ እመኛለሁ፣ ውድ ኢትዮጵያውያን።